ልብሱ ማን ሰጣችሁ ብሎ ይቆጡናል። ከረሚላ ብቻ ሰጠን አድገን አባታችን እኛ እንፈልጋለን ምናምን። ከዛ በኋላ አለም የሚል እንትን አልደረሰንም። ሙቷል የተባለም ነገር የለም። አጋጣሚ ደግሞ ሆኖ ያው ወያኔ የተላከው ልጅ መቶ ሲያገኘው እሱ ደግሞ አጋጣሚ ያክስቱ ልጅ ሁኖ ተገኘ። በቃ ተደበቀ ተደበቀ፣ በቃ አልፈልግም ብሎ ማለት ነው። ሸሽቶ መጣ። በቃ እሱ ብቻ ነው የቀረ በዛን ሰዓት ማለት ነው። ልጅ መጣ ወሰደው። ከዛ በቃ አልሄድም ግደለኝ አለው ሁሉ ማለት ነው አልገድልህም ተልክ ያለሆኝ ናንሄዳለሁ አልሄድም ግደለኝ። እናዚህ በተሰቦች ይቅበሉ ያ አዲስ አበባ ልክ እንደደረሱ የአክስቴ ልጅ ሞተ የኔ ወንድም ተረፈና ይሄ ታሪክ ነገረን ማለት ነው። ተመልሶ ሲመጣ ወደኛ እኛም ከስደት ስንመጣ ነገረን። እዛ ደፋር የማን ልጅ ነህ ግን ምናምን ሲለው ማለት ነው አታቀኝም ሲለው ግድ የለም የት ነው የምትወለደው ሲለው ሲነግረው ማለት ነው። አጎቱ ልጅ ይሆናል ማለት ነው። ከዛ በኋላ በቃ ልብስ ጠፋ ሲመጣ የመጀመሪያው ሲመጣ ግን ልጅ አለኝ ሚስት አለኝ ብሎ ነገረን። እኔ የማስበው በህይወት ኑሮ እንኳን ወደ ኋላ እንዳይመለስ የሚያደርገው ብዙ ነገር አለው። ነገር አባቴም ልጄ እያለ ነው የሞተው። እንደው ቢገኝ ደስ ይለኛል። እንዲገኝልኝ ነው የምፈልገው። እግዚአብሔር ደግሞ ፈቅዶ ወንድሜና የሱ የሆኑት ነገር ባገኝ ደስ ይለኛል። በብዙዎች ዘንድ ተወዳጅነትን ያተረፈው ዲኤምሲ ሪል ስቴት የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ30 ቤቶች ያወጣነው ቅናሽ ሊጠናቀቅ ጥቂት ቀናቶች ብቻ ይቀሩታል። እነዚህም ቤቶች በ8 ፐርሰንት ቅድመ ክፍያ ማለትም ባለ1 መኝታ በ540 ብር፣ ባለ2 መኝታ በ880 ብር፣ ባለ3 መኝታ በ1 ሚሊዮን ብር ማግኘት ይችላሉ። ሁሉም ቤቶች 60 ፐርሰንት የባንክ ብድር የተመቻቸላቸው ሲሆን እርስም እስከ 2 ሚሊዮን ብር ቅናሽ ያደረግንበት እነዚህ ቤቶች ላይ ተጠቃሚ ለመሆን ታች ባለው ስልክ ቁጥር ይደውሉልን። በጣም ከባድ ጋ ነው። እናመሰግነው። እስኪ ወደ ዋና ጉዳያችን ከመግባታችን በፊት እነተዋወቅ ሪያደን። መልካም። እንግዲህ አንድ ጉዳይ አለኝ ከእናንተ ጋር ማማክረው ብላችሁ ነበር። የተገናኘ ነው እና ምንድን ነው የገጠመው? ምንድን ነው የገጠመች ነገር? እኔ ታላቅ ወንድሜ ስለጠፋብኝ ነው እና እሱ ፍለጋ ነው የመጣሁት። ምን ሆኖ ነው ጠፋ? ማለት ያው በፊት ያው ወታደር ነበረው የዳርግ ነበር። ከዛ የቀድሞ ጦር ሰራዊት ከዛ ወደ ወያኔ ገባ። ከወያኔ ደግሞ እንደገና ይሄ የኤርትራ ጦርነት ዘጠናዎቹ ጋር ማለት ነው፣ የባድሜ ጊዜ። እዛኔ ነው ምንም መጀመሪያ አላወቀም። አዲስ አበባ ነበረ። ኦራል ይዞ ሲሄድ ተገናኝተናል። እኛ ማጫው ነው ሀገራችን፣ ማጫው ናቸው፣ ማጫው ነው። አሁን ሲያልፍ አግኝቶ መጥቶ ጠይቆናል። ከዛ በኋላም አንዴ እንደገና መጣ ትንሿ መኪና ይዞ የእንትኑ ማለት ነው የባለስልጣኖቹ መኪና ይዞ ነው የመጣው። ከዛ በኋላ አለም የሚል እንትን አልደረሰንም። ሙቷል የተባለም ነገር የለም እስካሁን ወሬ የለም እና አባቴም አንዴ ደብረ ዘይት መጥቶ ነበረ ፈልጎ አጥቶ ነው የተመለሰው። ደብረ ዘይት አካል ጉዳተኛ የቀድሞ ጦር ሰራዊት አባላት ያሉበት መቶ ነበረ ያው በቂ መረጃ የሚሰጠው ስለጠፋ ብዙ ያገኘው ነገር የለም እና እኔ አሁን እንደዚህ ስሰማ ነው እንደው ከተገኘ የሚለው ነገር የመጣት እንግዲህ ከቀድሞ ጦር ሰራዊት አባልነት ጊዜ ጀምሮ ከሆነ ውትድርና ሕይወት የነበረው ታላቅ ነው፣ ታላቅ ነው በጣም ከዛ ደግሞ በኢህአዴግ ጊዜም እንዲህ ተቀላቅሎ ነው ወደዚህ ወይስ ምንድን ነው የሆነው? እስኪ ሙሉ ታሪኩን የደርግ እንደነበረ ከዛ በኋላ የሀውዘን እንትን ድብደባ አልነበረም? የሀውዘን ድብደባ እሱ ያው ከደርግ ጋር ነበረ። ያው የህዝቡን እልቂት ሲያይ ምናምን ሸሽቶ ወደ ቤቱ ገባ። ሸሽቶ ወደ ቤቱ ሲገባ ተደበቀ። በቃ እንግዲህ ወደዛ ወደዛ አልልም ብሎ ቤቱ ተደበቀ። አጋጣሚ ደግሞ ሆኖ በወያኔ የተላከው ልጅ መጥቶ ሲያገኘው እሱ ደግሞ አጋጣሚ ያክስቱ ልጅ ሁሎ ተገኘ። አይታወቁም። የልጅ ልጅ አባቴ ልጅ ነው። እንዴት እንዴት የተላከው ማለት ያው እንዴት እንደሆነ አላቅም። እሱ ተደብቋል። ያው የደርግ ነበረ። አመዛን ሰዓት የሀውዜንን ጭፍጨፋ ካየ በኋላ እንዲህ ያለ ጭፍጨፋ ማይቼ በቃ ተደበቀ ተደበቀ፣ በቃ አልፈልግም ብሎ ማለት ነው። ሸሽቶ መጣ፣ በቃ እሱ ብቻ ነው የቀረ በዛን ሰዓት ማለት ነው። አሁን ሸሽቶ ሲመጣ አጋጣሚ በቃ እንዲህ አይነት ያው ማን እንደጠቆመ ባላቅም፣ እኛ እኛም አልነበርን ነው በሰዓቱ። እኔ በሰዓት አሁን አንተዋወቅም የአባቴ ልጅ ነው፣ የመጀመሪያ ልጅ ነው። ስደት ነው የነበር ነው በዛን ሰዓት፣ እኛ ማለት ነው ሲባል ስለምንሰማ ነው። እና እሱ ተደብቆ ወደ አገሩ ገባ። ከዛ እንዲህ አይነት ልጅ፣ የተደበቀ ልጅ አለ ብሎ በስለላ መተው ልጅ መጣ ወሰደው። ከዛ በቃ አልሄድም፣ ግደለኝ አለው ሁሉ ማለት ነው። ኋላ ታሪኩ ሲነገረን ነው ይሄ በህይወት እሱ ተገኝቶ ማለት ነው። ከዛ አልገድልህም፣ ተልክ ያለሁኝ ና፣ እንሄዳለሁ። አልሄድም፣ ግደለኝ እና እዚህ ቤተሰቦቼ ይቀበሩኝ፣ ከእንግዲህ እኔ ምንም ማየው ነገር የለም ብሎ ያው፣ በዛ ሰዓት ልጅ ነው እሱ እራሱ ማለት ነው። ከዛ ደፋሬ የማን ልጅ ነህ ግን ምናምን ሲለው ማለት ነው አታውቅኝም? ሲለው ግዴ ለምየት ነው የምትወለደው፣ ሲለው ሲናግረው ማለት ነው አጎቱ ልጅ ይሆናል ማለት ነው። ከወያኔ በስለላ መጥቶ ተጠቁሙ እሱ ሊይዘው የመጣው ሰው መጨረሻ የአጎቱ ልጅ ሆነ። የአጎቱ ልጅ ነው የሆነው። ይገርም ነው። የኔ ወንድም እና የእሱ እናት የእሱ እናት የሰላሊው እናትና የእኔ አባት ታላቅና ታናሽ ናቸው። ሰላይ ተደርጎ የመጣው ልጅ የወያኔ ነው እና የእሱ እናት እና የአንቺ አባት ይሄ ልጅ በቃ ሁለት ልክ እንደወለደ ተፋቱና፣ የኔ እናት አገባ። ከዛ ይሄ ልጅ ግን ያደገው ከአያቶቹ ጋር ነው ያደገው። የመጣው የኔ ወንድም። ከዛ ያው ብዙ አያውቅም እሱ ልጅ ነው በዛን ሰዓት ማለት ነው። ከዛ በቃ አቅፎ ሳሞ፣ ወንድም ነህ ምንም እኮ አትሆንም፣ ሲጀመር ምንም አትሆንም፣ አንተም ያየኸው ነገር አይተህ ነው የተደበቀው እንጂ ችግር የለውም ብሎ ወሰደው። ከዛ ያ አዲስ አበባ ልክ እንደደረሱ የአክስቴ ልጅ ሞተ የኔ ወንድም ተረፈና ይሄ ታሪክ ነገረን ማለት ነው። ተመልሶ ሲመጣ ወደኛ እኛም ከስደት ስንመጣ ነገረን። የአክስቴ ልጅ ነው እንዲህ አድርገው የወሰደኝ ምናም ብሎ ነገረን ማለት ነው። አዲስ አበባ ድረስ ያመጣው እሱ ነው። አዲስ አበባ ማለት የአዲስ አበባ ሲቆጣጠሩ ልክ እሱ ሞተ፣ የአክስቴ ልጅ ሞተ፣ እሱ ተረፈ። እና ከዛ በኋላ ብዙ ጊዜ ቆይቶ ደግሞ የኤርትራ ጦርነት ነው የባድመ ጦርነት ደግሞ ተነሳ፣ ዘጠናዎቹ እና መጣም። በቃ ምንድን ነው ምናምን ብለን ስንጠይቀው እኛም የሰማነው ነገር የለም። በዛ ሰዓት ብዙ መረጃ የለም። ሬድዮ ምናምን በየቤቱ ብዙ አልነበረም፣ ስልክም ብዙ አልነበረም። እና ሄደ በሶስተኛ ወር እንደገና ከተማ ላይ ያገኘሁት ማለት ነው። አጋጣሚ የትዛ ማይጨው አጋጣሚ ተገናኘን። ከዛ በኋላ በቃ ድምጽ ጠፋ። ሲመጣ የመጀመሪያው ሲመጣ ግን ልጅ አለኝ ሚስት አለኝ ብሎ ነገረን። ፎቶው ነው እንጂ የጠፋብኝ ሚስቴ አለም ሳህለወርቅ የናዝሬት ልጅ እና መልኳ ምናምን የደቡብ ልጅ ነው የምትመስለው። እንደዚህ ያየኋት ማለት ነው በዛን ሰዓት ማለት ነው። ፎቶዋን ይዞ ነበር ያን ያሳይቶች ነበር ያሳየን። እና ልጅ የወለድኩት ደግሞ ታምራት ህልፍ ይባላል። ታምራት በእንትን ወትድርና አለም አልፎም ተስፋ ይሁን እንደዛ ብቻ እንትን ይለኛል። እኔ አደህና ነው አባቴ ማለት ነው የእሱ ትክክለኛ ስማ ነው በአያቱ ስለአደገ የአያቶ ስም ነው የያዘው ማለት አልፎም ተስፋይ ነው የሚባለው። አልፎም ተስፋይ ነው የሚባለው። ትክክለኛ ያባታችሁ ስም ግን አድህና ነው አድህና ነው። የሱ ፎቶ አለ። ስለዚህ የሱ ስም አልፎም ነው። እሺ፣ እስቲ ስለ ቤተሰቦቹ ነገር ይነዳል እንዳያቸው አሁን እሱ የነገረሽን ው ቤተሰቦቹ፣ አንድ እህት አለችው ታላቁ ማለት ነው። ከአባት የምትወለድ ሁለት ናቸው የተወለዱት። በተረፈ ትናናሾች ይኖሩታል፣ እኔም አላቃቸውም ነዋ እሱ ስለወለዳቸው። ምናልባት አሁን እናየሽ እንደዚህ በወሬም በስሚስም ስለሆነ የምናገኘው በቃ። ሚስት አለችኝ አለ። እንደገና ያው ልጅ ወልጃለሁ ታምራት ይባላል ብሎ ነገረን። የት አካባቢ እንደሚኖሩ አልነገረሽም? ወደ ናዝሬት ናቸው ነው ያለኝ። ናዝሬት አካባቢ። የባለቤቱ ስም ማን ነው? አለም ሳለ ወርቅ። ለወርቅ አለም ሆን ብቻ አለም ሳለ ወርቅ፣ እንደዛ አለም ሳለ ወርቅ ነው የሚሆን ለምሳሌ ወርቅ ነው ያለና፣ አጋጣሚ ፎቶ ደግሞ ትቶልን እኮ ማን እንደወሰደብን፣ በዛን ሰዓት ደግሞ አንተ ትኩረት አትሰጥበትም። ያ ብዙ ነን ቤት፣ ማን እንደሚወስድብህ አታውቀውም። የእሱ ግን እጄ ላይ አለ። የእሱ አለሽ። የሚስቱ የልጆቹ ግን ጠፍቷል። አንድ ልጅ ነው የወለደው፣ ወንድ ነው። እኔ ከዛ በፊት እኔ በዛን ሰዓት አንድ ልጅ ነው የወለደው። የልጁ ስም ታምራት ይባላል። ታምራት ደብረዘይት አካባቢ ነው የሚኖሩት። ናዝሬት፣ ናዝሬት አካባቢ ነው የሚኖሩት። ከዛ በኋላ ድምፁን ሰምተሻል? ምንም። አሁን ተነገረ፣ ያው የሞቱት ተነግረዋል፣ ያሉትም ተነግረዋል። እኛ ግን ድፍን ብሎ ነው የቀረው። የምናውቀው ታሪክ የለም። መርዶም አልተነገረ፣ መርዶም የለም። አስተዳደጉም ትንሽ የተጎዳ ልጅ ነው። በአያቱ ግድ፣ በቃ በአባት መጠራ ሲገባው ግድ ነው፣ በቃ በአያቱ ሲጠራ ትንሽ የከፋው ነገርም አለ። የእሱ እናትም የኔ አባትም እንደዚሁ ወዶ አይደለም የተለያዩት፣ በቤተሰብ ጉዳይ ነው የተለያዩትና አባቱ እንዲያገኙ አይፈልጉም የእነሱ ቤተሰብ ማለት ነው፣ የእናቱ ቤተሰብ እና ብዙ ጉዳት አለው። እኔ የማስበው በህይወት ኑሮ እንኳን ወደ ኋላ እንዳይመለስ የሚያደርገው ብዙ ነገር አለው ብዬ ነው የማስበው። ከሞቱት ደግሞ ይነገረን ነበር ብዬ ነው የማስበው። እንግዲህ ያኔ ከአክስቱ ልጅ ጋር እሱ እዚህ አዲስ አበባ ድረስ ይዞት መጣ። ያ ወቅት ማለት 1983 ነው። የባድሜ ጦርነት ደግሞ የተከሰተው ዘጠናዎቹ አካባቢ ነው። ወደ ዘጠና አሁን እነዛን ሰባት ዓመታት ከተማ ውስጥ የት ነበረ? በነዛ ሰባት ዓመታት ውስጥ ነው ደብረዘይት ካለችው ሚስቱ ጋር ተዋውቆ ልጅ ወለደው። በነዛ ጊዜ ውስጥ ነው መጀመሪያ ወደ ኦጋደን ነው የነበረው። ኦጋደን ሄደ። ኦጋደን ነው የነበረው። ከኦጋደን አሁን የኔ ታላቅ ውጋድን ፍለጋ በድሬዳዋ ሆኖን ሀረሪሁን እንደዛ ነው የሚያልፈው መንገዱ መሰለኝ። ሄዶ ነበረ ስምንተኛ ክፍል እንደተፈጠነ ሊፈልገው ሄደ። እዛ ሲሄድ ግን አዲስ አበባ ስልጠና ነው ተብሎ ወደ አዲስ አበባ መመለሻ እንደውም አልነበረው። ያው እንደዚሁ ሰው ጥሩ ነው፣ ወደ አዲስ አበባ ተመለሰ። ስልጠና ካምፕ ላይ ነው ያገኘው። ከዛ ከካምፕ አዲስ አበባ ሆኖ ነው ወደዛ እንትን የሄደው። ከአዲስ አበባ ቀጥታ ወደ ባድመ ሄደው ባድመ ሄደው፣ ከዛ በኋላ የምናውቀው ነገር ታውቀው? የለም። የጓደኞቹ ስም እንዲህ የነገራችሁ ምንም ነገር የለም። ምንም ምንም የለም። የስንት ጊዜ ታላቅሽ ነው? በእድሜ ብዙ ይበልጥሻል ማለት ነው? ውይ፣ በጣም ትልቅ ነው። እንዴት ብዬሽ ልንገርህ። እኔ እንኳን ከእናቴ የተወለድነው እንኳን ወደ እኔ ከታች ነው። በቃ በጣም ትልቅ ነው። በጣም ቢያንስ አምሳ ሰባት አምሳ ስምንት አካባቢ ይሆናል ስንት አመትሽ ላይ ሆነሽ ነው አንቺ ያገኘሽው እኔ እንግዲህ የአምስተኛ ክፍል ምናምን ልጅ ነሽ አምስተኛ ክፍል እኛ ነው ያገኘሁት አሁን የተለየ እንትን አለሽ በቃ እንደው ባገኘው አዎ በጣም በጣም ደግሞ አባቴም በህይወት የለም ከቤታችንም ደግሞ እሱ ነው የሚመስለው አባቴ በሚያስቀጣይ መልኩም እሱ ነው የሚመስለው ከሁሉም ልጅ። አዎ ብዙ ነው የተወለድነው፣ ወደ አስራ ሁለት ተወልደናል። እሱ ነው አባታችን የሚመስለው እና ያሳዝነኛል። አንደኛ ታላቁ እህቱም በጣም በችግር ላይ ነው ያለችው፣ ገጠር ብትሆንም የወንድሟን እንትን በቃ ውስጦ እንትን እንደሆነ ነው በቃ ማለት። አልቅሰ ወጥቶልህ እንኳን ጥሩ ነው እንትን ትላለህ። በህይወት ቢኖር ደግሞ ታስባለን። ያሁን እድር ላይ ምንም ለይቼው አላውቅም። ይኖራል የሚል ተስፋ አለኝ። ለምን ቢሞት ለምን አይነገረንም በሚል ማለት ነው። እስካሁን አለ ማለት ነው። በሄድኩበት ማለት አዲስ እድር ታቋቁም የለ ቤትወርሶበት ምናምን ማለት ነው እና እኔ ለይቼው አላውቅም ሲጀመር። ለእኔ ልዩ ወንድም ነው በቃ በጣም ወደዋለሁኝ። ከአንዴ ሁለቴ ሶስቴ እንደዚህ ነው ያየሁት። አንዴ ሳምንት ምናምን ቆይተዋል ግን በቃ ከባድ ነው። ብቻ አባቴ በጣም ስለሚወደው የአባቴ ፍቅር በቃ እኔ አላቅም። እኔ እንጃ፣ ከባድ ነው። ያው አባቴ ልጁ ሲያወራኝ በቃ በጣም ልጁን ስለሚወድ ሄጀ ልጆችን ለማየት ሄዳል። በቃ ያው ልብስና ከረሜላ ይዤ ሲሄዳል፣ እሱ በልጠ ነው ልብሱ። ማን ሰጣችሁ ብለው ይቆጡናል። ከረሜላው ብቻ ሰጠን፣ አድገን አባታችን እኛ እንፈልጋለን ምናምን ይል ነበር። እና ብዙ ጉዳት አለው ልጁ እኔም ማለት እኔ ለእኔ ልዩ ነው በቃል ብለን ቀረ። አባትም ልጄ እያለ ነው የሞተው። እንደው ቢገኝ ደስ ይለኛል። የእሱ የሆነውን ቢገኝ ደስ ይለኛል። አንዳንድ ጊዜ እርም ማውጣት አንደኛውን ቁርጥ ማወቅ ነው አይደለም። ተስፋም ቆርጦ ለመቀመጥ ይወትም ካለ ልብሽ ግን ምን ይነግርሻል? እግዚአብሔር ማለት ይኖራል ብዬ ነው የማስበው እና እኔ እንደተከፋ። አባቴ የሚያወራ ነበረ። ያው የቤተሰብ ፍቅር አግኝቶ ማደግ ቀላል አይደለም፣ ግን እሱ አላገኘም። ያው ግዳጅ ሆኖበት ነው በአያቱ የሚጠራው እንጂ አባቱ በጣም ይወዳል። እነሱም በሕይወት ባይኖሩም እኔም አውራቴ እንትን አይደለም ግን እንዲገኝልኝ ነው ምፈልገው። እግዚአብሔር ደግሞ ፈቅዶ ወንድሜና የሱ የሆኑት ነገር ባገኝ ደስ ይለኛል። ቢያንስ ቤተሰቦቹ ልጁ ሚስቱ አዎ ደግሞ ይገኛል። እኔ አላውቅም የእግዚአብሔር ስራ እሱ ነው። አይ አንቺ ልብ እንደው ምን እንደሚል ልብሽ ምን ይነግርሽ? ማገኘዋለሁ ልብሽ ምን ይነግርሻል? የማገኘዋለሁ ብዬ ነው እንግዲህ ፍለጋ የመጣሁት። እሱ ደግሞ ፈጣሪ ያውቃል። ልጁም ልጁም የማያውቃት አክስት አለችው ማለት ነው ታምራት። አዎ ብዙ እህት ወንድም፣ አጎት አሉት። ሁለት አጎት አሉት። ቢገኝ ደስ ይለኛል። እህት እንኳን እግዚአብሔር ይመስገን ብዙ ነን። እንግዲህ የእግዚአብሔር ፍቃድ ነው፣ ሁሉ ነገር እኛን ሰበብ አድርጎ በዚህ አጋጣሚ መገናኘት ከቻላችሁ በጣም ደስ ይለናል። እንዳልሽው እንግዲህ ባለቤቱ ጋር ፎቶ ይኖራል ብለን አስባለን። የእሱ ፎቶ ጥሩነቱ ደግሞ አንቺም ጋር ፎቶ አለ። አሁን እዚህ ላይ ሰው የሚመለከተውን ፎቶ አይቶ ልጅየውም ባለቤቱም ካየች እንዴ ብላ መምጣቱ አይቀርም። እንዲህ እንዲያም ዘመኑ ቴክኖሎጂም ስለሆነ እውነት ነው። በእርግጠኝነት ታምራትም ቴክኖሎጂ ተጠቃሚ ነው የሚሆነው። እንግዲህ የዛን ጊዜ ስንት ዓመት ላይ ነው ልጅ አለኝ ያለሽ? ዘጠናዎቹ ላይ ማለት ነው። አሁን ወረዲ ሃያ ምናምን ዓመት የሆነው ልጅ አለው ማለት ነው። ሀያ ስድስት እና ሀያ ሰባት ሊሆን ይችላል ዓመት የሞላው ልጅ አለው ማለት። ሌላ ምን አይነት ልዩ ምልክት አለው የእሱ? በቃ ልዩ ማለት ብዙ እኔ ገብቶ ከተማረ እንጂ አልተማረም፣ ሲጀመር ከዚህ ሲወጣ ማለት ነው ምንም ፊደል አልቆጠረም። የገጠር ልጅ ነው። እኔ ሀሪያ ደህና ባላለሁኝ ወንድም አለፈውም ተስፋ ፍለጋ ነው የመጣሁት። ለታምራት ደግሞ አክስቱንም ሆነው ለምሳሌ ደግሞ የወንድሜ ምስት ነምቶ ነው። በህይወት ካለ ወንድሜ ባካለሁ በለኝ በተሰብ በጣም ይወድሀል፣ ይፈልግሃል። አለሁ በለን ከልጆቹ ከልጅ ከባለቤትህ ጋር እባክህ፣ እኛ እንፈልግሀለን፣ እኛ ደግሞ እንወድሀለን። ሰላም ያገናኘን እግዚአብሔር። አለም ሳለ ወርቅ፣ እባክሽን ይሄንን ብጁ አይተሽ መልስ ስጪ። ያለፈውም ተስፋ ይህት ነኝ ተምራትም እንደዚሁ ሚዲያ ላይ ምናምን ተከታተል ከሆነ እባክህን አለሁ በለን። ይንምለው መልካም እንግዲህ ፈጣሪ ያቀል። ይህንን ሰምተው ይህን ቪዲዮ አይተው ልጅየውም ባለቤቷም እንግዲህ ጥሩነቱ ቢያንስ አንድ ፎቶም ቢሆን አለ። እሱም ፎቶ አይተው እንደ አባታችን አባቴ እሱም እሷም ደግሞ እንደ ባለቤቴ ብላ ልትመጣ ትችላለች። መቼ እንደሆነ ግን አናውቅም። እግዚአብሔር የፈቀደ፣ አዎ እሱ የፈቀደ ይሁን። ስለዚህ እንመጣለን ቢሉ አንቺ በዚህ አድራሻ ታገኘኛላችሁ ብላኝ ስልክሽን ንገሪኝ። እንግዲህ ተስፋ እናደርጋለን ይሄን ቪዲዮ አይተው አንድ ቀን ይመጣሉ ብለን ተስፋ እናደርጋለን። ደሞ ፈጣሪም በደስታ በሐሴት ዛሬ ናፍቆትም ሀዘንም ገብቶሽ እንደዚህ ከፍቶሽ አየን ደግሞ ስቀን በደስታ የምንጫወትበት ቀን ደግሞ ያምጣ አደለ ሌላው ቢቀር እንግዲህ ወታደር ወጥቶ አደር አምሳ አምሳ ነው አይደል የምንጠብቅ ወጥቶ አደር ከሆነ አምሳ ፐርሰንት በህይወት ሊኖር አምሳ ፐርሰንት ደግሞ ለዳር ድንበር ሊሞት ነው አይደለ እሱን ደግሞ ይዘን ሌላው ቢቀር ልጁን እና ግን ልጁን እና ግን ባለቤቱ ማግኘት ቢያንስ ፎይት አይሰጥሽም አደለ የእሱ ግን አምሳ አምሳ ነው ቢሞትም ለሀገር ነው። እሱ ሊቆጭሽ አይገባም። ዛሬ እንዲህ የምንፋል ፍልሰስ ብለን በከተማ የምንገባ የምንወጣው እነሱ በከፍ ዋጋ እሱም በልብሽ እንድትይዥ ይፈልጋለሁ። ቢኖር እንዳይኖርም ዋነኛ ትልቁ አላማችን ግን ቢያንስ ፍሬውን ብናገኝ የምናገኝ አለ። ስለዚህ እግዚአብሔር ይፍቀድ። እሱ ያለ ቀን ደግሞ ይሰካከዋል በጊዜውና በሰዓቱ። ያው ሰዎች ስለሆነ ስለምንቸኩል ስለምንጓጓ ነው። ስለመጣሽ በጣም ከልብ አድርጌ ነው የማመሰግነው። አዲስ ነገር ደግሞ ካለ እንደዋወል እና በደስታ ባት ሴት እንድንገናኝ አድርገን አሜን። ሌላ የምትይው አለ መጨረሻ ላይ? እግዚአብሔር ሰላም ያሰማኝ ነው የምለው። አላውቅም፣ እግዚአብሔር ያውቃል። ክበሬ በጣም ነው የማመሰግነው አባቴ